በግብርናው ዘርፍ አንድ ሚሊዮን የስራ እድል ለመፍጠር ታቅዶ 900 ሺህ ያህሉን ማሳካት ተችሏል ሲል የግብርና ሚኒስቴር አስታውቋል። ክልሎች ከፍተኛ የግባ ችግር እንዳለባቸውና ይህን ቀኑ ሳያልፍ በፍጥነት ሚኒስቴር መስሪያ ቤቱ እንዲፈታላቸውም ጠይቀዋል። የግብርና ሚኒስቴር የሀገሪቱን የዘጠኝ ወራት የዕቅድ አፈጻጸም ከክልል የግብርና ቢሮ ኃላፊዎች ጋር በመሆን በጋራ ገምግሟል። አንዷ ለመናል የግብርና ሚኒስቴር የሀገሪቱን የዘጠኝ ወራት እቅድ አፈጻጸም በሳይንስ ሙዚየም ከክልል ግብርና ቢሮ ኃላፊዎች ጋር በመሆን በጋራ ገምግሟል። በዚህም ግብርናው ሁለት ቢሊዮን የውጭ ምንዛሪ በማስገኘት የሀገሪቱን የጀርባ አጥንትነቱን አስመስክሯል ተብሏል። በሀገሪቱ ውስጥ የእንስሳት ተዋጽኦን ለማሳደግ ታላሚያ ያደረገው የሌማት ትሩፋት ፕሮጀክት 26000 መንደሮችን መፍጠር የቻለ ሲሆን በበጋ መስኖ ከታረሰው 1.9 ሚሊዮን ሄክታር 1.3 የያዘው ስንዴን በፍጥነት መሰብሰብ እንደሚገባ ሚኒስትሩ ዶክተር ግርማ መንቴ በገምገመው ገልጸዋል። ሚኒስትሩ ገለጻ የሁለተኛው ምዕራፍ የአረንጓዴ አሻራ መርሃ ግብር በጥራት ላይ ያተኩረው የሚሰራ ሲሆን ወደ ስድስት ቢሊዮን ገደማ ችግኞች እስካሁን መፈላታቸውን አንስተዋል። ሚኒስቴር መስሪያ ቤቱ በግብርና ዘርፍ ዘጠኝ መቶ ሺህ የስራ ዕድል በዘጠኝ ወር መፍጠር መቻሉን አንስተዋል። ግብርና እንግዲህ ትናንትም ሲባል እንደነበረው የአብዛኛው የሀገራችን ህዝብ የኑሮ መሰረት ነው። አሁንም ስራ ከመፍጠር አንጻር የአንበሳውን ድርሻ ይይዛል። ግብርና በዘንድሮ በዘጠኝ ወሩ ያቀር ነው ወደ አንድ ሚሊዮን የስራ ዕድል ለመፍጠር አቅደን ወደ ዘጠኝ መቶ አርባ ሶስት ሺህ ወይም ደግሞ የእቅዳችንን ዘጠና ከመቶ አሳክተናል። ከእርሻ ዘርፍ አንጻር አሁንም ያልተሰበሰቡ የበጋ መስኖ ወይም ደግሞ የመስኖ ስንዴ በትኩረት እየዘነበ ካለው ዝናብ አንጻር እንዳይበላሽ ትኩረት ሰጥተን መሰብሰቡን ማጠናቀቅ አለብን። በምህር በበጋና በበልግ ወቅት መልካም የምርታማነት ስራዎች መሰራታቸውን ያነሱት የክልል የግብርና ቢሮ ኃላፊዎች በተለይም በማዳበሪያ ግብዓት ዘርፍ ያለባቸውን ችግሮች እንዲፈታላቸው የአማራ፣ የትግራይና የሲዳማ ክልሎች ጠይቀዋል። አፈር ማዳበሪያ የአማራ ክልል እቅድ ከፍተኛ ነው። ነገር ግን አማራ ክልል ከፌደራል ግብርና ሚኒስትር ወደ አማራ ክልል ከተገዛው 53 ሚሊዮን ኩንታል ነው። ከ53 ሚሊዮን ኩንታል እስካሁን ክልላችን መድረስ ቻለው 15 ሚሊዮን ኩንታል ነው። ይሄ ማለት በፈዛዝም ተወስዶ 27% ብቻ ነው። አሁን እጃችን ላይ ስንት መግባት ነበረበት? ካል ከ3.5 ሚሊዮን ኩንታል አፈር ማዳበሪያ እጃችን ውስጥ መገኘት ነበረበት። ጋፕ አለ ማለት ነው። በተለይ ደግሞ የበቆሎ አምራች ከፍተኛ አምራች የሆኑ እኛ አካባቢ ለነዚህ ብቻ ኤንፒስ የሚያስፈልገው 1.1 ሚሊዮን ኩንታል ነው። በዚህ የዘር ወቅት ጊዜ በሚቀጥሉት ሁለት ሳምንታት ይሄንን ኤንፒኤስ ቦሮን ማግኘት አለብን፣ ወይም ኤንፒኤስ ዝርያዎችን ማግኘት መቻል አለብን። በትግራይ ላይ የሚታረሱ 1.3 ሚሊዮን ሄክታር ነው። ሶ ከበዚህ ነው እያሰብን ያለ ነው። ስለዚህ ምርታማነቱ 20 ኩንታል በሄክታር የሚመረት የነበረ ትንሽ ወረድ ብሎ 17 ሚሊዮን 17 ኩንታል በሄክታር ካገኘን በተለይ የ3 የ4 ሚሊዮን ያው ቅናሽ እንደሚኖር ይገመታል። ይህም ደግሞ የሚቀንሱበት ምክንያት ግብአት በወቅቱ አለመድረሱ የሚገኘው ቅናሽ ሊሆን ይችላል። እንደሚታወቀው የሲዳማ ክልል በተለያዩ የአግሮ ኢኮሎጂ የተዋቀረ ነው። ለመህር ከ93 ሺህ ሄክታር በላይ መሌት በመህር እናለማለን በዋናነት እነዚህ የብሪ ሰብሎች ስንዴ፣ ገብስ፣ ባቄላ፣ አተር እናለማለን። ስለዚህ ከ93 ሺህ ኩንታል በላይ ኤንፒኤስ እና በዛው ልክ ደግሞ ዩሪያ ያስፈልገናል። ምላሻቸውን የጠየቅናቸው የግብርና ሚኒስትሩ ዶክተር ግርማ መንቴ በአንዳንድ ችግሮች ባሰብነው ልክ ማዳበሪያን ወደ ሀገር ውስጥ ማስገበት ባለመቻላችን ችግሩ ተፈጥሯል ብለው፣ ለጊዜው በሀገር ውስጥ ያለውን መጠባበቂያ ዘር ለጀመሩ አካባቢዎች እንዲከፋፈል እናደርጋለን ብለዋል። በመሀል ላይ ያው ሀገራችን እንደምታውቁት ከውጭ ምንዛሪ አንጻር የኤልሲ አከፋፈት ላይ መጠነኛ በመሀል ላይ ሚያዝያ ወር ላይ ዲስትሪቢሽኑ ያነሰበት ሁኔታ አለ። አሁን በተለይ ቀድሞ ለሚገባው አርሶ አደሮች አንድ ቀድሞ የገባውን 5 ሚሊዮን ማዳበሪያ ሪፐርፐዝ አድርጎ ቅድሚያ የሚዘሩ አካባቢ ላይ ተደራሽ ማድረግ። ሁለተኛ ግብርና ኮርፖሬሽን በራሱ ገዝቶ ለኮመርሻል ፋርም የሚያቀርባቸው ማዳበሪያዎች አሉ፣ ለአርሶ አደር ሳይሆን ለኮመርሻል ፋርም። እሱን ለተወሰነ ጊዜ ለአማራ፣ ለኦሮሚያና ደቡብ አካባቢ እጥረት ለተፈጸመላቸው ከነገ ጀምሮ እንዲጫን ወስነናል። ሶስተኛ ነገ የዩሪያ አንድ መርከብ ትደርሳለች ጅቡቲ። ሁለት የኤንፒኤስ ማዳበሪያ መርከቦች ከ3 እና 4 ቀን በኋላ ይደርሳሉ። እነሱ እንደደረሱ እነዚህ እጥረት ያለባቸውን ቦታዎች ላይ ተደራሽ እናደርጋለን። ከመጠን ከዛ ውጪ ኤልሲዎች በሙሉ ቀሪ ኤልሲዎች በሙሉ በዚህ ሳምንት እንዲከፈቱ ከብሔራዊ ባንክ ጋር ተስማምተናል። ስለዚህ መጠነኛውን የተፈጠረውን ክፍተቶች የሀገር ውስጥ ያለውን ማዳበሪያ ካለበት ወዳጠረበት በማጫወት ችግሩን ጊዜያዊ ችግር ነው ይፈታል የምን እምነት አለኝና የግብርናው ቤተሰብ አርሶ አደርና አርብቶ አደራቻችን ይህንን ተረድተው ግብዓቱን የደረሰውን ግብዓት በአግባቡ እንዲጠቀም በዚሁ አጋጣሚ ያሳስባለሁ።